ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላችሁ። ሁለት ወሳኝ ወሳኝ የሆኑ መረጃዎችን ወደናንተ እናንተ ይዤላችሁ ቀርቤ አለሁ። በተለይ በመጀመሪያው መረጃችን በሀገራችን ኢትዮጵያ ለመጀመሪያ ጊዜ ይገባል ስለተባለው አነጋጋሪ አዲስ መኪና ሙሉ መረጃ ወደ እናንተ ይዘናል። እንዲሁም አስመጪዎችን በተመለከተ ከጉምሩክ ኮሚሽን በኩል አንድ ጥብቅ መመሪያ ተላልፏል። ይህንን በተመለከተም ወደ እናንተ ይዘናል። በተጨማሪም እንግዲህ አንድ መኪና በውስጥ የተላከልኝ አለ ወደ መጨረሻ ላይ ወደ እናንተ የማደርሰው ይህ ተሽከርካሪ እንግዲህ ቅጥቅጥ ነው። እሱን መግዛት ለምትፈልጉ በውስጥ በኮመንት ጻፉልኝና ከባለቤቱ ጋር አገናኝቻችሁ መግዛት የምትችሉበትን አማራጭ ለጠቁማችሁ እወዳለሁ። ቪዲዮን ላይክ ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ጉምሩክ ኮሚሽን አንዳንድ ሲል የጠራቸው አስመጪዎች በሕግ ከተፈቀደው በላይ የሆኑ እቃ ሐሰተኛ ሰነዶችን አማካኝነት ወደ ሀገር ውስጥ በማስገባት ላይ መሆናቸውን ማጋለጹን ይፋ አድርጓል። ኮሚሽኑ በጻፈው አስቸኳይ ደብዳቤ ትዕዛዝ እንደሰጠው አስመጪዎች በባንክ ፍቃድ ላይ ከተገለጸው ትክክለኛ ብዛትና መጠን ውጭ በሆነ መልክ በኢንቮይስ ላይ መረጃውን ጨምሮ በመግለጽ ሰነዶችን እያስመዘገቡ ይገኛሉ ይላል። የኮሚሽኑ ኢንተለጀንስ ዳይሬክተር ባደረጉት ማጣራትና 18 ዲክላራሲዮን በናሙና በመመርመር አስመጭዎች በኢንቮልሽን ላይ ጨምረው በመግለጽና ቀረጥና ታክሱን በዚያ መሠረት በማስላት ከሕግ ውጭ የሆነ እቃ በሕጋዊ ሽፋን እያስገቡ መሆኑንም አረጋግጠናል ይላል። ይህም የጉምሩክ ሕጎችን የሚቃረም መሆኑን ኮሚሽኑ አስታውቋል። ይህንን ተከትሎ በኮሚሽኑ ሁሉም ቅርንጫፎች ወይንም የጉምሩክ ቅርንጫፍ ጽህፈት ቤት ጥብቅ ቁጥጥር እንዲያደርግ አስቸኳይ ትዕዛዝ በማስተላለፍ ሕገ ወጥ ድርጊቱን ፈጽመው በሚገኙ አስመጪዎች፣ የጉምሩክ አስተላላፊዎችና ባለሙያዎች ላይ ሕጋዊ እርምጃ እንደሚወስድ አስጠንቅቀዋል። ባለሙያዎቹ እንደሚሉት ይህ አይነት የጉምሩክ ጥብቅ ቁጥጥር ከጥቁር ገበያ የውጭ ምንዛሬ በመጠቀም ሕገ ወጥ ንግድ የሚፈጽሙ አስመጪዎችን ሕጋዊ መንገድ እንዲከተሉ የሚያስገድድ ነው። በመሆኑም በህገወጥ መንገድ የሚካሄደው የውጭ ምንዛሬ ፍላጎት ሲቀንስ ይህ እርምጃ የውጭ ምንዛሬ ገበያው እንዲረጋጋ አስተዋጽኦ ያደርጋል መባሉን ከጉምሩክ ኮሚሽን በኩል ያገኘነው መረጃ ያመላክታል። በሌላው መረጃችን በኢትዮጵያ የመጀመሪያ የሆነ አዲስ መኪና ሊገባ ስለመሆኑ በዚህ ሰዓት ይፋ ሆነዋል። ቢአይኤካ ጄነራል ቢዝነስ በኢትዮጵያ የመጀመሪያ የሆነውን በፈሳሽ የተፈጥሮ ጋዝ የሚሰራ ተሽከርካሪ ወደ ሀገር ውስጥ ለማስገባት የሚያስችል ስምምነት ከቻይናው ሻክማን ኩባንያ ጋር መፈራረሙን አስታውቋል። ድርጅቱ ይህንን ያስተዋወቀው ትላንት ማክሰኞ ጥቅምት 11 ቀን 2018 በሸራተን አዲስ ሆቴል በተዘጋጀው የማስታወቂያ መድረክ ላይ ነው። በዝግጅቱ ላይ ንግግር ያደረጉት የቢአይካ ዋና ዳይሬክተር አቶ ሚካኤል ካሳ መንግስት በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ እያበረታታ ባለበት በአሁኑ ወቅት ቢአይካ የመንግስትን የትኩረት አቅጣጫ በመከተል 150 ተሽከርካሪዎችን በቅርቡ ወደ ሀገር ውስጥ እንደሚያስገባም ተናግረዋል። በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን የሚገጣጠም ፋብሪካ ግንባታ በመጠናቀቅ ላይ ይገኛል ያሉት ዋና ዳይሬክተሩ በመጀመሪያ ዙርም 1500 መኪናዎችን ለመገጣጠም መታቀዱን ገልጸዋል። የሻንሽ አውቶሞቢል ግሩፕ ሻክማን ዋና ሥራ አስኪያጅ እንደተናገሩት ድርጅታቸው በቻይና በከባድ መኪና መገጣጠምና አቅርቦት ቁጥር አንድ እውቅና ያለው መሆኑን ገልጸዋል። አክለው ድርጅታቸው ኢትዮጵያን ጨምሮ በሌሎች አፍሪካ ሀገራት ከ30 ዓመት በላይ ምርት የማቅረብ ልምድ ያለው መሆኑን ጠቅሰው የአፍሪካ ገበያ ድርሻው ከድርጅቱ ዓመታዊ ሽያጭ ውስጥ 45 በመቶ የሚሸፍን መሆኑንም አመላክቷል። በሌላ በኩል እንግዲህ መግቢያ ላይ እንደገለጽኩላቸው ይህ ተሽከርካሪ ወሎና አካባቢው ተልኮልኝ እየመጣ ተሽከርካሪ ነው። እንግዲህ እንደምታዩት በጥሩ አቋም ላይ ያለም ተሽከርካሪ ነው። ንጹሕ ነው፣ አዲስ ማለት በሚቻል መልኩ የ2022 ሞዴል ኦባማ ቅጥቅጥ ነው። ይህ ተሽከርካሪ ረጅም በረጅም 29 ወንበር ነው። እንግዲህ መግዛት የምትፈልጉ የትኛውም አካባቢ ያላችሁ አዲስ አበባም ከፈለጋችሁ ሊመጣ እንደሚችል ገልጾልኛል ማለት ነው። እዚህኛ ጋር እዛው ባለበት ደግሞ ሁሉን አካባቢው ካላችሁ ልጁን ማናገር የምትችሉ ይሆናል። ይህንን ተሽከርካሪ መግዛት የምትፈልጉ እንግዲህ በኮመንት 1374966 በኔ ቀጥታ ስልክ ቁጥር ኮመንት ጻፉልኝ፣ ማለት ነው። ስልኩ ዝግ ስለሆነ በውስጥ አናግሩኝ እናንተን የምመልስላችሁ ይሆናል ማለት ነው። እንግዲህ መኪናው አዲስ አዲስ በሚባል መልኩ እንግዲህ በምታዩት ምንም ያክል ያልሰራ ተሽከርካሪ ነው። ዋጋውን በውስጥ ትጨርሳላችሁ ባለቤቱ ጋር ማለት ነው። እንግዲህ ተሽከርካሪው በምታዩት አቁም ላይ ያለ ተሽከርካሪ ነው ያለውኝ። ለዛሬ እንግዲህ ያዝኩላችሁ አጠር ያሉ መረጃዎች ናቸው። ቪዲዮውን ላይክ ላይክ ሼር ሼር እያደረጋቸው ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ከሰሞኑ እንግዲህ የመኪና ዋጋን በተመለከተ በከፍተኛ ሁኔታ እንደሚቀንስ በትላንትናው ዕለት መንግስት ይፋ ማድረጉም በተመለከተ ሙሉ መግለጫ ሰርቻለሁ። እንግዲህ ያላያችሁ ካላችሁ መልስ ብላችሁ መመልከት የምትችሉ ይሆናል። እንዲሁም የተሽከርካሪ ዋጋን በተመለከተም በተለያዩ በተለያየ ጊዜያት ወደ እናንተ እያደረስኩ ይገኛለሁ። ሁላችሁም እንግዲህ ቪዲዮውን ላይክ ላይክ ሼር አድርጉት። እንዲሁም ደግሞ ስለመኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ ደግሞ እንዲደርሳቸው የኖቲፊኬሽን ማብራቷን ማብራታቸውን አት ዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።